ሌሊቱን እርሱን ለመግደል ሲመክሩና ሲያሴሩ ቆይተው በዕለተ ረቡዕ ምክራቸውን በአንድ ሀሳብ ቋጭተዋል። የአይሁድ ሊቃነ ካህናት ጻፍት መድህን ክርስቶስ እንዴት መያዝ እንደሚገባቸው ምክር የጀመሩበት ቀን በመሆኑ የምክር ዕለት ይባላል። ይኸውም በማቴዎስ ወንጌል ምዕራፍ 26 ቁጥር አንድ ጀምሮ እንደተጻፈው የካህናት አልቆች ጻፍት ፈሪሳውያን በሊቀ ካህናቱ በቀያፋ ግቢ ተሰብስበው ወለ ደእግዚአብሔር ኢየሱስ ክርስቶስ ለመያዝ የመከሩበት ዕለት በመሆኑ የተሰጠ ስያሜ ነው። ይህ ሳምንት የአይሁድ በዓለ ፋሲካ የሚከበርበት ነው። ብዙዎች የጌታችን ኢየሱስ ክርስቶስ የቃሉን ትምህርት ሰምተውና የእጁን ታምራት ታይተው ይከተሉት ስለነበር በፋሲካቸው በዓላቸው በሕዝቡ ዘንድ ሁከት ሳይፈጠር በተንኮል ሊይዙት የሚችሉበትን መንገድ ሲመክሩ ቆይተው በዚህ በዕለተ ረቡዕ የመጨረሻውን የሞት ፍርድ ፈርደውበታል። ይሁዳ ጌታውና መምህሩን አሳልፎ በመስጠት ገንዘብ ማግኘት ስለፈለገ እርሱ ምክርና ተባባሪነት ከበዓላቸው አንድ ሳምንት አስቀድመው ይዘውታል። ዳግመኛም ይህ ቀን ዕለተ ኢዮብ ተብሎ ይጠራል። በዕለተ ረቡዕ ከሚነበቡ የመጽሐፍ ቅዱስ ክፍሎች አንዱ መጽሐፍ ኢዮብ ነው። ሰይጣን መፍቀሬ እግዚአብሔር የነበረውን ጻድቁን ኢዮብን በመጥላቱ ታላቅ ሕመም መከራና ጉስቁልና አምጥቶበታል። ጻድቁ ኢዮብ ልጆቹን በአንድ ቀን በአደጋ የሞቱበት፣ ሀብቱ በድንገት የጠፋበት፣ በታላቅ ደዌ የተመታና በሰዎች ዘንድ የተናቀ ጎስቋላ ሰው ሆኖ ነበር። ይህ የእዮብ ሕመምና ድህነት በሰይጣን ቅናት የመጣ እንጂ ደዌ ዘኃጢአት አልነበረም። የኢዮብ ህመም ለመድህን ክርስቶስ ህማም ምሳሌ ነው። ልዑል እግዚአብሔር የኢዮብ ጽድቅ ይገለጥ ዘንድ በሰይጣን እንዲፈተን አድርጎታል። ወልደ እግዚአብሔር ኢየሱስ ክርስቶስም ህማማተ መስቀልን የተቀበለውና የሞተው ለኃጢአተኞች ድነት እንጂ እርሱ በደል ተገኝቶበት ወይም እርሱ የሚጠቅመው ሆኖ አይደለም። ኢዮብ ለህማሙና ለጉስቁልናው በኋላ ቀድሞ ከነበረው ክብር ሀብትና ልጆች የበለጠ ጸጋ አግኝቷል። ክርስቲያኖችም በኢየሱስ ክርስቶስ ህማምና ሞት ዘላለማዊ ህይወት ጸጋና ክብር አግኝተዋል። ጻድቁ ኢዮብ በትዕግስቱ የወለ እግዚአብሔር የኢየሱስ ክርስቶስ ምሳሌ ነበር። የጻድቁ ኢዮብ ህይወት መድን ኢየሱስ ክርስቶስ በጲላጦስ ፊት የነበረውን ትዕግስትና የተቀበለውን ህማም ያስታውሰናል። በዚህ ዕለት በኢዮብ መፈወስና ከጉስቁልና ሕይወት መዳን ዲያብሎስ በኢየሱስ ክርስቶስ ድል መነሳቱን እንናገራለን። የመጽሐፈ ኢዮብ ምንባብ የመድን ክርስቶስ ህማማትና ትንሣኤውን እንድናስብ ያስተምረናል። በቅብጣውያን ትውፊት ይህ ዕለት የኢዮብ ረቡዕ ተብሎ ይጠራል። ቅብጣውያን በዚህ ዕለት መጽሐፈ ዮብን ሙሉ በሙሉ ያነቡ ነበር። በዚህ ዕለት የሚያዜሙት ዜማ የኢዮብ ዜማ ይባል ነበር። ሶስተኛም ይህ ዕለት ረቡዕ የመልካም ማዛ ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ስምዖን ዘለምፅ ተቀምጦ ሳለ ማርያም ምንተፍረት ወይም ባለ ሽትዋ ማርያም ህይወቷንና በህይወቷ ዘመኗ ሰርታ ያገኘችውን ገንዘብ ከአምስት መቶ ዲናር በላይ የወጣውን መልካም መዓዛ ያለውን የአልባስጥሮስ ሽቶ በጠጉሩ በራሱ ላይ በማርከፍከፍ ያቀረበችበት ዕለት በመሆኑ የመልካም መዓዛ ቀን ይባላል። በተጨማሪም ይህቺ ሴት አጢአቷን ይቅር እንዲላት በእግሩ ስር ተደፍታ በእንባ ስላጠበችውም የእንባ ቀንም ይባላል። ጌታችን ኢየሱስ ክርስቶስ በዕለተ ረቡዕ በምልተ መስቀል ከመሰቀሉ አስቀድሞ በተለያዩ ሁለት ሰዎች በተለያየ ዕለታት የአልባስጥሮስን ሽቶ ተቀብቷል። የመጀመሪያው ከበዓለ ሆሳና አስቀድሞ እንዲሁም ሁለተኛው ደግሞ በዕለተ ረቡዕ ማታ ነው። ጌታችን ኢየሱስ ክርስቶስ በበዓለ ሆሳና በድል አድራጊነት ወደ ቤተ መቅደስ ሲገባ ንጉሠ ነገሥት ነውና ለመንግሥቱ ክብር መግለጫ ይሆን ዘንድ ሽቶ ተቀብቷል። በረቡዕ ዕለት ምሽትም ለመቃብሩ ይሆን ዘንድ እጅግ ጣፋጭ ጣፋጭ የናርዶ ሽቶ ተቀብቷል። አንዳንድ ጊዜ ሽቶ የቀቡ ሰዎችና የተቀባበትን ዕለት ሲምታቱና አንድ ሆነው ሲነገሩ ይደመጣል። ስለዚህም ጌታችን ኢየሱስ ክርስቶስ ይህንን ጣፋጭ ሽቶ መቼና በማን ተቀባ ለሚሉ ጥያቄዎች የሚሰጠውን ምላሽ በግልጽ መረዳት ያስፈልጋል። በአራቱም ወንጌላውያን ይህንን ክስተት በተለያየ መንገድ ገልጠውት እናነባለን። በማቴዎስ ወንጌል ምዕራፍ 26 ላይ፣ በማርቆስ ወንጌል ምዕራፍ 14 ላይ፣ በሉቃስ ወንጌል ምዕራፍ 7 እና በዮሐንስ ወንጌል ምዕራፍ 12 ላይ እናገኘዋለን። ቅዱስ ማቴዎስ እና ቅዱስ ማርቆስ መድን ኢየሱስ ክርስቶስ ሽቶ የተቀባው ከፋሲጋው ሁለት ቀን አስቀድሞ መሆኑን የሽቶ መያዣ ብልቃጥም አልባስጥሮስ እንደሆነ እንዲሁም ሽቶ ናርዶስ እንደሚባል ጽፏል። ነገር ግን ሁለቱ ወንጌላውያን አንዲት ሴት ከማለት በቀር የሴቲቱን ስም አልጻፉም። ቅዱስ ሉቃስ ደግሞ አንዲት ኃጢአተኛ ሴት በማለት የሴቲቱን ሕይወት ተናግሯል። ቅዱስ ዮሐንስ ግን የሴቲቱን ስም የቢታንያዋ ማርያም በማለት ተናግሯል። በዚህ ዕለት በራሱ ላይ የፈሰሰው ሽቶ ከራሱ እስከ እግሩ ደርሷል። በቅዱስ ሉቃስ ወንጌል እንደተጻፈው ጌታችን ኢየሱስ ክርስቶስ የናርዶ ሽቶ የተቀባው ከአይሁድ በዓለ ፋሲካ ሁለት ቀናት አስቀድሞ በዕለተ ረቡዕ ምሽት ሲሆን፣ በቅዱስ ዮሐንስ ወንጌል ደግሞ ከፋሲካ አይሁድ ስድስት ቀን አስቀድሞ በበዓለ ሆሳና ዋዜማ ቅዳሜ እንደነበር ጽፏል። ይህ ደግሞ መድን ኢየሱስ ክርስቶስ በአንድ ሳምንት ውስጥ በሁለት የተለያዩ ቀናት ሽቶ መቀባቱን ያስረዳ ነው።